ጂሜል ፋርመር ላይ እንዴት እንደምሰሩ ነው ማሳያችሁ። በመጀመሪያ ከታች ያስቀመኩላችሁ ሊንክ ትናኩታላችሁ ማለት ነው። በመቀጠልም እንደዚህ ከገባላችሁ በኋላ ከታች እንደምታዩት ሬጂስተር ኒ ጂሜል የሚለው አለ አደለ? እሱን አንድ ጊዜ ትናኩታላችሁ ማለት ነው። እናም እንደምታዩት ስም እና ደግሞ የምናስገባላቸውን ጂሜል አካውንት እና ፓስወርድ ይሰጡናል ማለት ነው። ይህንን ኮፒ እናደርጋለን። ያው አንድ በአንድ ኮፒ ማድረግ ትችላላችሁ። እኔ ዝም ብያው እዚህ ጋር ሁሉንም ነው አንዴ ኮፒ ያደረግኩት። ከዛ ወዴት እንሄዳለን? ወደ ጂሜል አፕሊኬሽኑ ማለት ነው እንሄዳለን። ከዛ በመቀጠልም ይሄ እንደምታዩት ስ የሚለው ቅድምዬ ዬ መጀመሪያ ላይ የከፈኩት ነው። አሁን ደግሞ ድጋሜ ለመክፈት አዳናዘር አካውንት የሚለውን በመንካት ጎግል የሚለውን እነካለው። እናም እዚህ ጋር የስልካችሁን ዝም ብሎ ፓስወርድ ነገር ሊጠይቃችሁ ይችላል። ያው ባሻራ ስላለፍኩት ነው። ከዛ እዚህ ጋር ክሬት የሚለውን በመንካት ፎር ማይ ፐርሰናል ዩዝ የሚለውን ትናውቅታላችሁ ማለት ነው። እናም እዚህ ጋር ስም የሚለው ቦታ ላይ ያው ኮፒ ካደረግኳቸው ስሙን አስገባለሁ ማለት ነው። እናም ኔክስት ለዋለሁ። በመቀጠልም እዚህ ጋር ይህንን ዝም ብላችሁ ደስ እንዳላችሁ ሙሉት። እዛም ኔክስት ትሉታላችሁ ማለት ነው። እናም በመቀጠል እዚህ ጋር ክሪት ዩር ኦን ጂሜል አድሬስ የሚለውን አንድ ጊዜ በመንካት እነሱ የሰጡንን አድሬስ እዚህ ላይ እናስገባለን ማለት ነው። እንድነሱ እንድንከፍትላቸው የፈለጉትን ያንን ጂሜል እናስገባለን። እናም እነሱ የሰጡንን ፓስወርድ እናስገባለን ማለት ነው። እናም ኔክስት እንለዋለን። ያው እንደምታዩት እየጨረስን ነው። እናም እዚህ ጋር አያግሪ የሚለውን ነግተን ያው እንጨርሳለን ማለት ነው። አሁን ያው ጨርሰናል። ይሄ በፊት የከፈኩት ነው አንደኛ ላይ፣ ይሄ ደግሞ ሁለተኛ ላይ። አሁን የከፈኩት ደግሞ ከእናንተ ጋር ይሄኛው ከፍተን ጨርሰናል፣ እና ውስጡ እንገባለን ማለት ነው። እዛ ያው ፕሮፋይሉን ቼክ እያደረጋችሁት ኤ ነው አሁን የሚለው፣ የስማቸውን የመጀመሪያውን ፊደል ነው ዝም ብሎ እንትን የሚለው። እናም ያንን በመንካት ማኔጅር ጉግል አካውንት የሚለውን እንናከዋለን ማለት ነው። ወደዚህ ይወስደናል። በመቀጠል ወደ ታች ዝቅ በማድረግ ከታች ያከበብኩበትን ሴኩሪቲ እንደ ሳይኒን ምና የሚለውን አንድ ጊዜ በመንካት መጨረሻ ላይ ሪካቨሪ ኢሜል የሚለውን አንድ የትናኩታላችሁ። እናም እዚህ ጋር ወደ ቴሌግራም እንመለሳለን ማለት ነው። ሪካቨሪ ኢሜል ላይ የምናስገባላቸውን ኢሜል ለመቀበል እዚህ ጋር ያው ፓስወርድ ነው የሚጠይቃችሁ። ስልካችሁን እኔ የባሻራ ነው እያለፍኩት ያለው ለዛ ነው። ከዛን እንደዚህ አድ ሪካቨሪ ኢሜል ሲለኝ ያው ወደ ቴሌግራም መለስ እና እዚህ ጋር ደህንላችኋለሁ ኮምፕሌት ላችኋለሁ ማለት ነው። ከዛ እነሱ ደግሞ ሪከቨሪ ኢሜሉን ይኸው እንደምታዩት ሰጥተውኛል ማለት ነው። ይህንን ሪካቨሪ ኢሜል እንዳስገባላቸው የሰጡኝን ኮፒ አድርገውና ወደዛው እመለሳለሁ ማለት ነው። በዚህ መልኩ ወደዛው ከተመለስኩ በኋላ ኮፒ አድርጌ አር ሪካቨሪ ኢሜል የምትለው አነክቼ ሪካቨሪ ኢሜሉን አስገባላችኋለሁ እናም ሴቭ እለዋለሁ ማለት ነው። እዚህ ጋር ያው ካንስል በሉት አሁን ያው ጨርሻለሁ ማለት ነው። እናም በዚህ መልኩ ነው አሰራሩ እና በዚህ መልኩ እየሰራችሁ ገንዘቦችን ማጠራቀም ማውጣት ትችላላችሁ። ለማውጣትም በጣም ቀላል ነው። ቪዲዮ እየመሰራላችሁ ይሆናል፣ ችግር የለውም። እንደምታዩት ኮምፕሊት ነው አለው እንደምታዩት የቼኪንግ ኢን ፕሮሰስ ፕሊስ ዌት ብሎኛል። እዚህ ጋር ቪዲዮ እነሱ ማሰራር እዛው ላይም አላቸው የላከልኝ ቪዲዮን አሰራሩ ነው እንዴት እንደምከፍቱ። እናም ያው በቃ በዚህ መልኩ ነው ማለት ነው። እንደምታዩት ባላንስ የሚለውን ስናካው ባላንስ ላይ ዜሮ ነጥብ ዘጠኝ ዩኤስዲቲ አለኝ ማለት ነው። ሆልድ ላይ ደግሞ ዜሮ ነጥብ ሀያ ስድስት ዳላር አለች ማለት ነው። ያ ደግሞ ሁለት የከፈትኳት ይህን ቪዲዮ ሲጀምር አንድ ይሄ የከፈትኩ ያልኳችሁ እና ከታች ያለው ደግሞ አሁን የከፈኩት አንድ ላይ ማለት ነው ዜሮ ነጥብ ሀያ ስድስት ዳላሯ ማለት ነው። እና እቺ ለሁለት ቀን ሆልድ ትሆንና ወደ ባላንስ ላይ ትገባለች። ለምሳሌ አሁን እኔ ባላንስ ላይ ያለው ዜሮ ነጥብ ዘጠኝ ነው አይደለ? እሱን አሁን ዊዝድሮ ማድረግ እችላለሁ ማለት ነው። በምን በኤልቲሲ ኮይን ማድረግ እችላለሁ። ወደ ባይናንስ መቀበል እችላለሁ። በጣም ቀላል ነው። በሌሎች ኤክስቼንጆች ላይም ኤልቲሲ ኮይን ባለበት በእነዛ መቀበል ትችላላችሁ። ብዙ ተቆራጭ ስለሌለው በሱ በኩል የተሻለ ነው ማለት ነው። እናም በቴሌግራም ስታር ማውጣት ትችላላችሁ። እኔ በጣም ብዙ ጊዜ በቴሌግራም ስታር ተቀብያለሁ። በጣም ብዙ ጊዜ ማለት ነው። ልክ አንድ ዳላር ስደርስ ዝም ብዬ ነበረ። በስታር መቀበላቸው ማለት ነው። እና እናንተም በፈለጋችሁ መቀበል ትችላላችሁ። አጠራቅማችሁ ደግሞ በባይናንስ ወይ በባይ ቢት በፈለጋችሁት እንደ ተቀብላችሁ ዶላራችሁን ያው ሸጣችሁ ደግሞ ገንዘባችሁን ማግኘት ትችላላችሁ ማለት ነው። በጣም አሪፍ ስራ ነው። ሁላችሁም ስሩት ማለት ነው። ይመቻችሁ።